ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾች እንደምናላችሁ፣ ቤተሰቦቼ ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ዛሬ ጽና ድራማን ክፍል ሰማንያ አምስትን እነሆ ይዘንላችሁ ቀርበናል ማለት ነው እጅጉን በጣም በባለፈው ክፍል እንግዲህ ኪራና ጽናት ድብልቅልቅ ያለ ጥል ውስጥ ይገባሉ ብለን እንግዲህ በጣም አስበን ተጨንቀንም ነበር ማለት ነው። ነገሩ ግን እንግዲህ አሁን ላይ ክሊር እየሆነ መጥቷል ማለት ነው። እሱንም እንግዲህ ሲጨነቅና ሲጠበብ የነበረው ኪራ ከኒና ጋር ቻት ያደረገ ነበር የሚመስለው እናም እንግዲህ ኒና በስልክ ንግግር ባደረገችው ያኔ ጽናት አንድ ባንድ ሰምታ ነበረ። ጽናት በጣም ስቅስቅ ብላ ስታለቅስና ተናዳበት የነበረው ለምን እኔን ደበቀኝ በሚል ነበረ። እናም እንግዲህ አሁን ላይ ኪራ እጅግ በጣም የመረጋጋት ስሜት ላይም እንግዲህ ይገኛል ማለት ነው። ውድና የተከበራቸው አድማጭ ተመልካቾች እንደምናላችሁ እንግዲህ ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን፣ የሰብስክራይብ በተኑን በማጥቆር እንግዲህ ቤተሰብ ሆኑ ስል በአክብሮ ትጠይቃለሁ፣ ማለት ነው። እንግዲህ ጽናትዬ በባለፈው ክፍል ስቅስቅ ብላ እያለቀሰች ነበረ ማለት ነው። እናም እንግዲህ ኪራ ምንም አያውቅም ነበረ ጽናት መስማቷን እናም እንግዲህ ክብሮም የሰማውና ያወቀው ለመራዊት ደውሎ መራዊት ወደ እነሱ ጋር እንዲት መጣም ተደርጓል ማለት ነው። መራዊትም እንግዲህ ከጽናት አንድ ባንድ የሆነውን ነገር ሁሉ ትሰማለች። እናም እንግዲህ መራዊትና ጽናት ቁጭ ብለው እያወሩ ባሉበት ታይም እኒና ቀጭ ቋያለች የሚያምር ቀሚሷን ለብሳ እንግዲህ ከፊት ለፊታቸው ትገኛለች። ሀገራማን ነው? ሀገር ሰላም ነው ብላ እናም እንግዲህ ፊት ለፊቷ በተገኘው በጫማም ሆነ በሶፋ ትራሶች እንግዲህ እየወረወረች ኒና ላይ ነበረ ጽናት ማለት ነው። ኒናም እንግዲህ አረንዶ እንደ ምን አድርጌያችሁ ነው ሁለቱ ናችሁ እኮ አረተው ለሁለቱ ናችሁ ዛሬ እያለች እንግዲህ ስትናገርም ሰምተናታል ማለት ነው። እናም እንግዲህ በቃ ውጪ ከዚህ ሲሏትም እሺ ብላ ይኬድላችኋላ በማለት እንግዲህ ክላስ ቀይራም ተመልክተናታል ማለት ነው። ጽናት ብቻዋን እንግዲህ ቁጭ ብላለች። መራዊትም ወደ ሰናይት ሄደች። ሰኒ በሰማችው ነገር በሰማችሁ ነገር እጅግ በጣም ተናዳ አዝና ተግዛ ለጽናትም ልትናገር ስንል እንግዲህ ልትናገር ስትል እንዳትነግሪ ብለዋት እንግዲህ ወንዶቹ እጅጉን በጣም በንዴት ውስጥም ትገኛለች ማለት ነው። ምሩም እንግዲህ የሰማችሁን ነገር ለሰኒ ልትናገር ስትሄድ ነገሩ አንድ ሆነ። መራዊ ሰኒም እንግዲህ እንደሰማች ነገረቻት ማለት ነው። እናም እንግዲህ እኔ እውነታውን ለጽናት መናገር አለብኝ ስል ከለከሉኝ እንዳትናገር ያሉኝ ስትልም ነበረ። ይህንን የተመለከተችው እና ያስተዋለችው መራዊት ናሆሜም የሚያቅ ነበር እንዴ ስትላት አዎ ያውቁ ነበረ አለች። እንግዲህ ሰኒ ሰኒ ነገሮት ነገራቶቿ ግልልጥ ያሉና ነገራቶቹን እንግዲህ በግልጽ ነውና የምታስቀምጠው ስት ነግራትም እንግዲህ ተመልክተናል ማለት ነው እህናም እንግዲህ ጽናትዬ ብቻዋን ሶፋ ላይ ቆጭ ብላ ኪራ ይመጣና ይስማትና ይቀመጣል። ፊት ነስተዋለች ደጋግሞ እናት ጽናቴ እንዴት ነሽ? ደህና ነሽ ወይ ሰላም ነሽ ወይ እያለ እንግዲህ ሲጠይቃትም ነበረ። እሷም እንግዲህ ከአይኖቿ እምባዋ እያቀረሩ አዎ ደህና ነኝ ስትለውም ነበር። ምንነሽ ነው እያለቀሽ ደህና ነው የምትይኝ ሲላትም ምን እንደሆን ፈልገህ ነበር ስትልም እንግዲህ ቆይ ነገሩን ሰምተሻል እንዴ ሲላት አዎ ሰምቻለሁ አለችው። ከዛም ማነገረሽ ነው ያላት። ማነገረሽ እንዴት ትለኛለህ? የነገሩ ጉዳይ የማያበሳጭ ሆኖ ነው እንዴ? በማለት እንግዲህ ጽናትም ትጣላዋለች። ከዛም እንግዲህ ኪራ በቃ እቺ ሰይጣን እቺ ከይሲ ነገረች አታረል እያለ እጅጉን በጣም ሲማረርም እንግዲህ ተመልክተናል። ጽናትም እንግዲህ ኪራን ያው አብሯት አደረ እንጂ ምንም አይነት ነገር የተፈጸመ ስለሌለ ያው በነገራቶቹ በመደበቁ ለጽናት ባለመናገሩ እጅጉን በጣም ተከፍታም ተሰብራም እንግዲህ ተመልክተናታል ማለት ነው። ጽናትዬ አስተዋይና የተረጋጋች ነችና እና ነገሩንም እንግዲህ በማረጋጋት ትመለከተዋለች ማለት ነው። ኪራ እንግዲህ ኒናን ያገኛታል። ሶፋ ላይ ብቻዋን ቁጭ ብላ እፎ ሙቀቱ ምናምን እያለች እንግዲህ ከዛም እንግዲህ ኪራ ወደ ኒና ሲሄድ ኒና እንደተለመደው በንግግር ከሰው ጋር አትግባባም፣ እና ይሄ የተለመደ ነው። እናም ወደ እሷ ባመራበት ታይም እያናገራት እያናገረችው ነበረ። እባክህን ካላስቸገርኩ እንደው ቀዝቀዝ ያለ ውሃ ከፍሪጅ ውስጥ ብታመጣልኝ እያለች እንግዲህ ስታናግረው ነበረ። አገራ ማን ነው ብላ ኪራም እጅግ በጣም ተናዶ ልጅቱ በምትናገረው ንግግር የሆነ በቃ ከልክ ያለፈ ወይንም ደግሞ ስነ ስርዓት ያልተሞላበት ንግግር ላይ ነው እና ኪራ በጣም ይናደድ እና ከጽናቴ የሚበልጥብኝ ወይንም ከጽናት የሚለየኝ ማንም ሰው የለም ጽናትን አጥቼ የምኖር ይመስልሻል በማለት እንግዲህ ኒናን አንገቷን ሲጥ አድርጎ ነብስ ውጪ ነብስ ግቢ እራሷንም ስታ ተመልክተናል ማለት ነው። እናም እንግዲህ ጽናት ትደርስበታለች። ምን እያደረጋችሁ ነው? በማለትም ጽናት ወደ አጠገ ውስጥ ድኒና እንግዲህ እራሷ አንስታለች በድጋ አድርገው እንግዲህ ወደ ሆስፒታል ነበር ይዘዋት የገቡት። እጅጉን በጣም በሚያሳዝን ሁኔታ ኒናን ከቤት ውስጥ እንግዲህ ጥርጋርገን እናባረራታለን ሲሉ እናም እንግዲህ ኒናን ኪራ አንገቷን ሲጣርጎ ራሷን አስቷት ሐኪም ቤት ከፍታ እንግዲህ እነሱ እናስወጣታለን በምን አይነት መንገድ እናስወጣ እያሉ ባሉበት ታይም ጭራሽ እንደውም እሷን ማገልገል ጀመሩ ማለት ነው። ሁሉም የኒና ታዛዥ ሆነው ቁጭ አሉ ማለት ነው። በጣም የሚገርም ነገር ነው። ኒናም እንግዲህ እዚህ ቤት ለመቆየት እድሜን እንዴት አድርጌ ነው ቤት ለመቆየት ማራዘም ያለብኝ? በምን ምክንያት ነው? ከጽናት ጋር በቃ ጥሩ አቀራረብ ማድረግ አለብኝ እያለች እንግዲህ ስትመኝም ነበር እና አሁን እንግዲህ በኪራ ስበብ ምክንያት ሁሉም እየተንከባከባት ከሰኒ ውጭ እንግዲህ መራዊትም ውሃውንም ብርድ ልብስም እንግዲህ እያለች ስትንከባከባት ተመልክተናል ማለት ነው። መራዊት እንግዲህ አመም እያደረጋት እንደ ደማነስ ራሷንም እያዞራት ተመልክተናል። ይህንን ያየውና ያስተዋለው ናሆም አንቺ እኮ እረፍት አድርጊ ብልሻል፣ ሰማይ ብልሻል። ለነገሩን የኔን ጥፋተኛ ሰራተኛ መቅጠር አለብኝ እያለም እንግዲህ መራዊትን እየተንከባከባት ይገኛል ማለት ነው። ሌላው ደግሞ ኪራ እንግዲህ ጓደኞቹን ሰብሰብ አድርጎ ጽናትን ይቅርበኝ ጽናቴ፣ አጥፍቻለሁ እኔ ሁሌም እንዳጠፋሁና ሁሉ ጊዜ ጥፋት እንደሰራ ነው እያለ ሲማ ጽናትም ተመልክተናል። ጽናትም እንግዲህ በጓደኞቿ ፊት ስለሆነ እጅጉን በጣም አድርጌ አመሰግናሉ በማለትም የሆነውን ነገር እና ኪራና ኒና ምንም አይነት ግንኙነት እንደለላቸው ምንም እንኳን አብረው ቢያድሩም ምንም እንኳን በስካር መንፈስ ቢኖርም ነገር ግን ኪራ እንግዲህ ታማኝነቱን አሳይቷል ማለት ነው። እናም እንግዲህ ምንም አይነት ግንኙነት እንደሌላቸው፣ ነገር ግን ኒና እንግዲህ በራሷ ፈጥራ እነ ኪራ ቤት እንግዲህ ለማረፍም ለመቀመጥም ያመቻቸችው ሲስተም እንደሆነም እንግዲህ ያው ከኒናም ሰምተናል ማለት ነው። በይበልጥ ደግሞ ጽናትም እንግዲህ ምንም አይነት ግንኙነት ምንም አይነት ንክኪ እንደሌላቸው አረጋግጣለች። ኪራም ይህንን ሲሰማ እጅጉን በጣም ደስ ተሰኘ። እናም እንግዲህ እጅጉን በጣም ፈርተንም ነበረ ምን ይሆን ይሆን የጽናትና የኪራ ቀጣይ ህይወታቸው በሚለው ዙሪያ እንግዲህ ሁላችንም አስበን ነበረ። እውነታው ግልጽ ሆነ። ትክክለኛ ነገሩም ተጣራ። ዋናይቱ እንግዲህ ጽናት ኪራ ከኒናጋ ምንም አይነት ንክኪ እንዳላለው እሷ እንግዲህ ተናግራ እጅጉን በጣም ኪራ ደስ ተሰኝቶ እንግዲህ ይቅርታ ሊጠይቃት ቀርቦ እንግዲህ እጅጉን በጣም ደስ ተሰኝቷል ማለት ነው። ከኒና ጋ ምንም አይነት ንክኪ ባለመኖሩ እሱ ያው የሚያውቀው ነገር የለም። ያው ስካር እንግዲህ ራስን ያስታል እና ምን እንደተደረገ ምን እንደተፈጠረም የሚያውቀው ነገር አልነበረም እና ነገር ግን ሁሉም ነገር ክሊር ሆኖ አሁን ላይ እጅጉን በጣም ደስ ተሰኝቷል ማለት ነው። ሰኒ እና ክብሮም እጅጉን በጣም ደስ ተሰኝተዋል ፍቅር ፍቅር እየሸተታቸው ነው። ነገር ግን በኪራና በጽናት መሀል ያለውን ነገር ያየችውን ነገር ሰኒ ለክብሮም እያወራሽ ነበረ ማለት ነው። ወንዶች እኳ አትታመኑም እያለችም እንግዲህ ስትለውም ነበር። ሁሉም አንድ እንዳልሆነ እንግዲህ ክብሮም ሲያናግራት ነበረ ማለት ነው። እናም እንግዲህ በዚህ ሁኔታ ነበረ እንግዲህ የክፍል 85ን ጽናት ድራማን እየተመለከት ነው ማለት ነው። አሁን ላይ ግን ሰኒና ክብሮም እጅጉን በጣም ተግባብተውና ደስተኛ ሆነው እንግዲህ ከብቸኝነት ኑሮ ጥርግ ብለው ሊገላገሉ ትንሽ መንገድ ብቻ ነው የቀራቸው። በጣም ተዋደው እየሳቁ እየተጫወቱ ተግባብተው እንግዲህ ተመልክተናቸዋል ማለት ነው። እናም እንግዲህ ክብሮምም እጅጉን በጣም የብቸኝነት ኑሮ ያሰለቸው እና ያሰቃየው ነው። እንዲሁም ደግሞ ሰናይት የብቸኝነት ኑሮ ያንገሸገሻት ሰው ነችና አሁን ላይ ግን እጅጉን በጣም ደስ በሚል ሁኔታ ክብሮም ሰኒን እየተንከባከባት እና በእሷ ሙድ ስታይል እንግዲህ እየሄደ እየተንከባከባትም ተመልክተናል ማለት ነው። እጅጉን በጣም ደስ የሚሰኝ አቀራረብም አድርገው ተመልክተናቸዋል። ውድና የተከበራቸው አድማጭ ተመልካች ቤተሰብ እንግዲህ ለዛሬ የነበረን ቆይታ ይህን ይመስል ነበረ የክፍል 85 የጽናት ድራማ ሁሉም ነገር እንግዲህ አሪፍ እና ጥሩ ሆኖ ተመልክተናል ማለት ነው። እናም እንግዲህ ከዚህ በኋላስ ያለው ሁኔታ ኒናን እንደፈለገች እነሱ ቤት እንድትቀመጥ እንደ እንግዳቸው ያደርጓት ይሆን ወይንስ ያሰናብቷት ይሆን የሚለውን ነገር ኪራም እንግዲህ ከማስፈራሪያ ተገላግሏል ማለት ነው እና ከዚህ በኋላስ ምን ይፈጠር ይሆን የሚለውን ደግሞ በሂደት እንግዲህ የምናይና እና የምናጋራችሁ ይሆናል ማለት ነው። ከእናንተ የሚጠበቀው ቻናሉ ሰብስክራይብ እና ላይክ ሼር በማድረግ ብቻ ተባበሩ ማለት ነው። ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድርጌ እያመሰገንኳችሁ የዛሬ ቆይታይን እዚህ ጋ ጨርሳለሁ። ባይ ባይ።